ተመልካቾቻችን እንደምንሰነበታችሁ በዓቢይ ጾም ሁለተኛው እሁድ ላይ እንገኛለን። በዚህ ሳምንት ስለ ሰንበት ቅድስና የሚነገርበት ነው። በዛሬው መርሐ ግብራችንም በዓቢይ ጾም ወቅት ስለሚከናወነው የቤተክርስቲያን አገልግሎት የተመለከተ ዝግጅት ይዘን ቀርበናል። እንግዳችን ራሳቸውን ያስተዋውቁናል። ስምየ ርዕሰ ደብረ ብርሃኑ አካል ይባላለሁ። በቤተ ክርስቲያናችን በእያንዳንዱ ዕለት የሚደርስ ቃለ እግዚአብሔር አለ። ቅዱስ ያሬድ ስለ ቅድስት ከዘመረው ውስጥ አንዱን ቢያሰሙን። ሐሌሉያ አ

እንግዲህ መዝሙር መዝሙር የሚባለው ነው። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ ታዘዙ ወታሴ ሁለቱ በረአድ በመንቀጥቀጥም ደግሞ እግዚአብሔርን አመስግኑ ማለት ነው። ዝግቡ ለክሙ መዝገበ ዘበ ሰማያት ይሄ በማቴዎስ ወንጌል የተነገረውን ነው። በሰማይ መዝገብን አከማቹ ነቀዝ ብል በማያገኘው በሰማያዊ መዝገብን አከማቹሁ ማለት እንግዲህ ያው ጾምን ጹሙ ጸሎትን ጸልዩ ምጽዋትን ስጡ ማለት ነው። ምጽዋት የሰማይ መዝገብ ነው እና ምጽዋትን ስጡ ማለት ነው አጠቃላይ ትርጉሙ ድልዋነ ክሙ ንበሩ ዘበላይ ኅልዩ እለኛውን የሚመጣውን መንግስት፣ መንግስተ ሰማያትን እያሰባችሁ ተዘጋጅታችሁ ንስሐ ገብታችሁ ስጋው ደግሞ ተቀብላችሁ ተዘጋጅታችሁ ኑሩ ማለት ነው። በአጠቃላይ መልእክቱ እንግዲህ ይህን ይመስላል። ስለ ዓቢይ ጾም አገልግሎት ቢነግሩን የአብይ ጾም አገልግሎት እንግዲህ ያው ሰፋ ይላል ከሌሎቹ ምክንያቱም አብይ ጾም እንግዲህ የንስሐ ዘመን ነው ጌታችን የጾሙ ጾም ነው አርባ ማልት አርባ ሌሊት ጌታችን ኢየሱስ ክርስቶስ ጾሞ ለእኛ እንድንጾም የሰጠን ነው አርአያ ሊሆነን በዚህ ምክንያት እንግዲህ አብይ ጾም በአጠቃላይ የንስሐ የጸሎት ጊዜ ነው በዚህ ምክንያት ቅድስት ቤተ ክርስቲያን አገልግሎቱን በስፋት ትሰጣለች ከሚገለገሉት ግልጋሎቶች መካከል ደግሞ ሰዓታት አለ ሌሊት። በአንድ ወገን መነኮሳቱ፣ ቀሳውስቱ፣ ዲያቆናቱ ሰዓታት ቁሞ ያድራሉ። በቅኔ ማህሌቱ በኩል ደግሞ ሊቃውንቱ እሁድ የሆነ እንደሆነ መዝሙርና ስርአተ መወድስ ያደርሳሉ። መወድስ የሚባለው ዕለተ ሰንበትም እንግዲህ ከሶስት ሰዓት ከሁለት ሰዓት ተኩል እስከ ሶስት ሰዓት ተጀምሮ በዚህ አካባቢ ተጀምሮ ልክ ቅዳሴ እስከሚገቡ አስራ ሁለት ሰዓት ላይ ነው የሚያልቀው አገልግሎቱ የማህሌቱም የሰዓታቱም ማለት ነው እሁድ ቅዳሴ ስገቡ በዚህ በቅዳሴው ከቅዳሴው በኋላ ደግሞ ቅኔ ያለ ዕጣነ ሞገር ይባላል። ክብር ይእቲ እና ዕጣነ ሞገር ይባላል። ዝማር ያለ የህሚ የቅዱስ ያሬድ ድርሰት ነው። በዚህ ተጠናቆ ስከተ ወንጌሉ ተአምረ ማርያም ተነቦ ሰሮተ ዝሆነ ማለት ነው። ከሰኞ እስከ ዓርብ ወይም እስከ ቅዳሜ ባሉት ዕለታት ደግሞ እስከ ዓርብ ቅዳሜ ያውጠዋት ነው። ቅዳሴው ከሰኞ እስከ ዓርብ ባሉት ዕለታት ግን ሌሊት ሰዓታቱ ተቁሞ ያድርና ጾመድጓው ደግሞ ወደ 11 ሰዓት አካባቢ ተጀምሮ ቅዳሴ እስከሚገባ አሁንም እስከ 7 ሰዓት እስከ ስድስት ተኩል አካባቢ ድረስ ያልቃል። ይሄ ማለት ደግሞ ጾመድጓው አከፋፈሉ የነግ የሚባል የጧት አለ፣ ሌሊት የ3 ሰዓት አለ፣ ደግሞ የ6 ሰዓት አለ፣ የ9 ሰዓት አለ። ስለዚህ ቅዳሴው ሰዓትን ስለሚሻመባቸው ሊቃውንቱ ሌሊት ጀምሮ ያው ሳያቋርጡ ነው የሚሉት። ምክንያቱም ቃለ እግዚአብሔር ሰፊ ነው። በመሀል ደግሞ የሚነበቡ ምንባባት አሉ። መዝሙረ ዳዊት ውዳሴ ማርያም በብዛት ይባላሉ። የኢሳያስ መጽሐፍ የነሄኖክ፣ የነኖህ በብዛት ነቢያቱ፣ ወንጌሉ፣ መልእክታቱ መካከሉ እየተነበቡ ሰፋ ያለ ነው ሥርዓቱ። አርያም ይባላል፣ አቡን ይባላል። ቅነዋቱ ዋናው እንግዲህ ምስጋድ፣ ምቅና የሚባላለ የሚባለው በጣም ብዙ ነው፣ ካለ እግዚአብሔሩ ሰፊ ስለሆነ በዚህ መልኩ አገልግሎቱ ይጠናቀቃል። በአንዳንድ ትልልቅ አድባራት ደግሞ ሰዓታቱ የሌሊቱ እንዳለ ሆኖ መዓልት ሰዓታት ይባላል። ይህ መዓልት ሰዓታት በደብረ ሊባኖስ በግቢ ገብርኤል፣ በሌሎችም በትልቁ አድባራት ይቆማል። እርግጥ አሁን አሁን አንዳንድ አድባራት የተለመደው ነቀር ነው ነቱ ይህ የሚታሰብበት ይገባል። መዓልት ሰዓታት ማለት ደግሞ እንደ ጾም ድጓው የሰዓት የሰዓት አለው የሶስት ሰዓት የጠዋት አለው የሶስት ሰዓት አለው የስድስት ሰዓት የዘጠኝ ሰዓት አለው በዚህ መልኩ እንግዲህ መዓል ሰዓታትም እንደ ጾም ድጓው በሌላ ወገን በአንድ በቅኔ ማህሌቱ በኩል ይህኛው ሲቆም በሰዓታቱ ምቋና ደግሞ ወይም በደቡብ በኩል በቤተ ክርስቲያኑ በሙቋ አነስት ይሆንና በዛ ሰዓታቱ መዓል ሰዓታቱ ይቆማል ማለት ነው። መዓል ሰዓታቱ በዛኛው ሌሊቱ ሰዓታት ካላለቀ መዓል ሰዓታቱ በዚህኛው በደቡብ በኩል ደግሞ ይጀመራል ማለት ነው። ይህንን ስርዓት ወጥ በሆነ መልክ በዚህ ሁኔታ ያቀናበረው ማን ነው? እንግዲህ ስርአቱን በስፋት ያከናወኑት እንደው ነቅዐ መጻሕፍት በመባል የሚታወቁት አባ ጊዮርጊስ ዘጋሥጫ ናቸው። እሳቸው አባ ጊዮርጊስ ዘጋሥጫ በጣም መንፈስ ቅዱስ የገለጸላቸው ብሉይ ከሀዲስ በቃላቸው ሸምድደው የያዙ እግዚአብሔር ገልጾላቸው ብሉይ ከሀዲስ የሊቃውንቱንም መጻሕፍት እንደዚሁ በቃል ያወቁ ሊቅ ናቸውና የቅዱስ ያሬድጓን እንደዚሁ ደግሞ በስፋት በጥልቀት ተምሮ በቃላቸው የሚያውቁ ሊቅ ናቸው። አባ ጊዮርጊስ ዘጋሥጫ የቅዱስ ያሬድም ደቀ መዝሙርና ሀረገ ትውልዳቸው ዜማ በዜማ በዜማ ትውፊት በዜማ ውርስ ከቅዱስ ያሬድ ቀጥለው የሚቆጠሩ እስካሁን ካሉት መምህራን አብረው የሚቆጠሩ ናቸው። እሳቸውም ተምረውም አስተምረዋል ማለት ነው። እና ይህን አገልግሎቱን መስመር ያስያዙት አባ ጊዮርጊስ ዘጋሥጫ ናቸው። ከእሳቸው ወዲህ ያሉ ሊቃውንት እንደዚሁም መድበውታል። የመጀመሪያው ግን የመደቡትና በየቀኑ ዘመኑ በየአዝማናቱ ለምሳሌ ድጓውን በአራት ዘመን ከፍለው ድጓ ብለው ድጓውን ደግሞ ለአስተምሮ የዮሐንስ የክረምት የጾም እያሉ የመደቡት እሳቸው ናቸው። ይሄ ሰዓታቱም የራሳቸው ድርሰት ነው፣ እሳቸው ናቸው የደረሱት። መጽሐፍ አዋቂ መሆናቸው፣ ብሉይና ሐዲስ ማዋቂ መሆናቸው ምንም እንኳ የመንፈስ ቅዱስ ስጦታ ቢሆንም አሁን ሰዓታቱ የማልቱም የሌሊቱም ሲታይ ሌሎቹም በሙሉ ብሉይና ሐዲስ ናቸው። ብሉይና ሐዲስ ጠንቅቆ የሚያውቅ ሰው፣ ግዕዝ ቋንቋን የሚያውቅ ሰው የአባ ጊዮርጊስ ድርሰቶች በሙሉ ልክ እንደ ቅዱስ ያሬድ ድርሰቶች ብሉይና አዲስ ናቸውና እሳቸው ናቸው መጀመሪያን መስመሪያ ሲያዙ። በዓቢይ ጾም ወቅት የሚደርሰው አገልግሎት በጣም ሰፊ እንደሆነ ይታወቃል። ከሌሎች ወቅት በአይነትና በይዘት የሚለይበት ምክንያት ምንድን ነው? በብዛት የሚለይበት እንግዲህ ያው ዘመኑ ሱባኤ ስለሆነ ነው። ዘመኑ የሱባኤ የንስሐ ዘመን ስለሆነ ሊቃውንቱ፣ ካህናቱ፣ ቀሳውስቱ ሌላ አይነት አገልግሎት በዓል የለም። ወደዚሁ ሰብሰብ ብለው የንስሐ ዘመን በመሆኑ ሁሉም ተሰብስቦ ጾምና ጸሎት ነው የሚያካሄደው አገልግሎት። ቤተ ክርስቲያን እንደውም አይዘጋም፣ ሌትም ቀንም ስብሐተ እግዚአብሔር ሲነገር ነው። ቅድም እንደተናገርኩት የሌሊት ጸሎት አለ፣ የቀን ጸሎት አለ፣ ቅዳሴው አለ፣ ስብከተ ወንጌሉ አለ። በዚህ ምክንያት አንድም ሰዓት አንድም ለደቂቃም ለሰከንድም አገልግሎቱ አይታጎልም። በትልልቅ አድባራት እንደዚህ ነው የሚካሄደውና ዓቢይ ጾም ያው የንስሐ ዘመን አጠቃላይ ግን የንስሐ ዘመን በመሆኑ ነው የጾም የጸሎት የስሬት ዘመን ስለሆነ በዚህ ነው በዚህ ምክንያት ነው እንግዲህ በዚህ በዓቢይ ጾም ወቅት ከበሮ አይመታም ከጭብጨባ ይልቅም ደግሞ ወደ ሽብሸባው ያደላልና ይህ ለምን ሆነ ይሄ የሆነበት እንግዲህ ዓቢይ ጾም ያው የዜማ መሳሪያዎች እልልታ የለም ደስታ የለም ሀዘን ነው በጾም በጸሎት ነው ሽብሸባ የሚበዛበት ደግሞ ሽብሸባ ልንለው እንችል ይሆናል እንጂ ወደ ግራ ወደ ቀኝ እያሉ የሚያገለግሉት በመቋሚያ ሊቃውንቱ የሚያሸበሽቡት ያ የጌታን መከራውን ከሐና ወደ ቀያፋ ወደ ጲላጦስ ከሄሮድስ ወደ ጲላጦስ እየተመላለሰ መስቀሉን ይዞ ወደፊት ወደኋላ ሲጎትቱት ወደ ቀኝ ወደ ግራ ሲጎትቱት መከራ መስቀሉን በማሰብ ያንን ለማስታወስ እንጂ ያም ቢሆን ሽብሻቦ ሊባል አይችልም። በእርግጥም እግዚአብሔርን ማመስገን ያሸበሸቡ ተገቢ ቢሆንም ከዛ ጋር ነው የሚያያዘው። ከመከራ መስቀሉ ጋር ነው የሚያያዘው፣ ማለት ነው። ይህ አገልግሎት በካህናት ብቻ ነው የሚፈጸመው። በእርግጥ ማንኛውም የቤተ ክርስቲያን አገልግሎት በካህናት የሚከናወነው፣ ክህነት ያለው በክህነቱ ያገለግላል። ሌላው በዛው በዝማሬው፣ በተቻለው ቤተ ክርስቲያን የማታሳትፈው ሰው የላትም። አማኙን ሁሉ ታሳትፋለች። የተለያየ ይሁን እንጂ ድርሻው፣ ሁሉም ድርሻ አለው። የአገልግሎት ድርሻ አለው። ሁሉም ምእመናን ያገለግላሉ። በዛን ጊዜ ቁመው ይጸልያሉ። ሰዓታቱን ያዳምጣሉ የሚችሉ ከሆኑ አብረው ይጸልያሉ። የማይችሉ ከሆኑ ደግሞ ለብቻችን ራሳቸውን ጸሎት ያደርጋሉ፣ ያስቀድሳሉ። ድሮም እኮ የምእመናን አገልግሎት ሰፊ ነው። ምእመናን ከሌሉ ሊገለገል አይችልም። ካህናቱ ቢቀድሱ ቢያወድሱም፣ ምእመናን በገንዘባቸውም፣ በጸሎታቸውም፣ በሀሳብም እንደ ቤተ ክርስቲያኑ ሰርቶ ከማስረከብ ጀምሮ የምእመናን አገልግሎት ሰፊ ነው። ከካህናቱ ቢበልጥ እንጂ አያንስም። እውነተኛ ምእመን ካለ የሚያገለግል አገልግሎቱ ከዛ በላይ ነው፣ ከካህናቱ በላይ ነው። የሚያስቀድሱት የሚያስወድሱት እነሱ ናቸው። እንደው ከትንሹ ጀምረን ብንሄድ ካህናቱ ቀድሰው ሲወጡ ጾመድጎ አቁመው አገልግሎት ሲወጡ እሏ በማቅረብ ራሱ ያገለግላሉ ምዕመናኑ። ያው ደሞዝ በመክፈል በተለያየ መጽዋቱን በመስጠት የምዕመናኑም አገልግሎት ሰፊ ነው። በሚችሉት ያገለግላሉ። የምዕመናን ጭምር ነው። በአጠቃላይ የካህናት ብቻ ልንለው አንችልም አገልግሎቱ ምክንያቱም ያለ ምእመናን አገልግሎት ስለሌለ ማለት ነው። አንዳንድ አካላት በቤተ ክርስቲያን አገልግሎት ውስጥ ዜማ በስቷል ይላሉ ዶ ስለዚህ ምን ይላሉ? ዜማ በስቷል እንግዲህ የሚሉ አካላት ካሉ በእውነት ይቅር ይበላቸው። ይሄ ከመረዳት ካለማወቅ የተነሳ ነው እንጂ ዜማ በስቷል አይባል። የእግዚአብሔር ቃል ካለመረዳት ማለት የምንድን ነው። ዜማው ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱስ መጽሐፍ ቅዱስን ይተረጉማል። ብሉዩን፣ አዲሱን፣ የሊቃውንቱን መጽሐፍት ቅዱስ ያሬድም አባ ጊዮርጊስም ያብራሩታል ይተረጉሙታል። በዜማ እንዲመሰገን ደግሞ በመጽሐፍ ቅዱስ እግዚአብሔር እንዲመሰገን በመጽሐፍ ቅዱስ ተደጋጋሚ ተጽፏል። በዳዊትም እንደዚሁ ሰብህዎ በመዝሙር በመሰንቆ ማለት እኮ መዝሙር ሲባል ድምፅ ያለው የሚዜም ማለት ነው እንጂ ዝም ብሎ መዝሙር ያለ ዜማ ሊታሰብ አይችልም። ስለዚህ መጽሐፍ ቅዱስ በዛ እንደ ማለት ነው። የምቆጥረውን የዜማ በዛ የሚለውን መጽሐፍ ቅዱስ እንዴት በዛ ይባላል? የእግዚአብሔር ቃል ነው። የእግዚአብሔር ቃል በዛ፣ አነሰ ሊባል አይችልም። የንጉሥ ቃል እንኳን ክብር አለው፣ እንኳን የእግዚአብሔር ቃል። ስለዚህ ይሄ የመጽሐፍ ቅዱስ ትርጉም ነው እንጂ ከሌላ የመጣ ስላልሆነ ባለማወቅ ባለመረዳት የተነሳ ትርጉሙ ስላልገባቸው። እርግጥ ትርጉሙ ግዕዝ ስለሆነ ግዕዝ ቋንቋ ማወቅ ያስፈልጋል። መጽሐፍ ቅዱስን ደግሞ መጀመሪያ መሰረቱን ግንዱን መጽሐፍ ቅዱስን ብሉይ ኪዳኑን አዲስ ኪዳኑን ያላወቀ ሰው ዜማውን የዜማውን ትርጉም የት እንደሆነ ምን እንደሆነ ስለማያውቀው ባለማወቅ ሊናገር ይችላል እንጂ ዜማው በዛ ሊባል የሚችል አይደለም። ዳዊት ነው ብሉይ ኪዳን ነው አዲስ ኪዳን ነው። በአጠቃላይ ዜማው ከመጽሐፍ ቅዱስ ውጭ ስላልሆነ ይተረጉማል፣ ያብራራል። ዜማ የተማረ ሰው ምንም የመጽሐፍ ቅዱስ ትርጉም ለእሱ ከባድ አይደለም፣ በዜማው ስለሚያውቀው ቃሉ ገና ሲመጣ ትርጉም ምን እንደሆነ ከዛ ከዜማው ስለሚያገኘው ቅዱስ ያሬድና አባ ጊዮርጊስ ያልተረጎሙት መጽሐፍ ቅዱስ ቃል ስለሌለ ትርጉም ስለሆነ ያን በዚህ ማመስገን መመረጥም መቀደስም መባረክም ስለሆነ ይሄ ካላዋቂነት የሚመነጭ ጥያቄ ነው። አገልግሎቱ ስርዓቱን ይዞ እንዲዘልቅ ምን መሰራት አለበት ይላሉ። አገልግሎቱ ስርዓት ይዞ እንዲዘልቅ መደረግ ያለበት አንደኛ አብነት ትምህርት ቤትን ማጠናከር ነው። ምክንያቱም አብነት ትምህርት ቤት ከሌለ አገልጋዮች አይገኙም፣ ካህናት አሁን ዛሬ የሚያሰጋው ነገር ምንድን ነው? በገጠርም በከተማም የአብነት ትምህርት ቤት እየተዳከመ ሂዷል። የቃውንቱ እያስተማሩ አይደለም። ተምረው ወደ ከተማ ነው የሚገቡት ደሞዝ ፍለጋ። ገጠር በዛው ባሉበት ደሞዝ ቢሰጣቸው እዛው ሊያስተምሩ ይችሉ ነበር። ተማሪውም ኑሮውን መቋቋም አልቻለም። ድሮ አሁን በቅርቡ በኛ ጊዜ እንኳ ስንማር በእንተ ስማ ለማርያም ስለመብርሃን እያልን መንደር ከገበሬው ቤት እየለመን ነው የተማር ነው። ገበሬው በራሱ አዳሪ ትምህርት ቤት ከፍቶ ቤተክርስቲያንን ትምህርት ሲያስተምር ይኖራል ማለት ነው። ልብሳችንም ጉርሳችንም ገበሬው ነው ምዕመኑ ነው። በከተማም ያለው ነጋዴውም፣ ሁሉም የመንግስት ሰራተኛውም ለቅድስት ቤተክርስቲያን አገልግሎት አስተዋጽኦ አድርጎ እስካሁን ድረስ አስተምሮ እያስተማረ ካህናትን አፍርቷል። ሊቃውንቱ እያስተማሩ ምዕመኑ እየረዳ ማለት ነው። አሁን እንግዲህ በገዳማት አድባራት ያሉ፣ በገጠር ያሉ፣ በከተማም ያሉ ሊቃውንት ካላስተማሩ ምንጩ እየደረቀ ተተኪ ትውልድ ይጠፋል ማለት ነው። አንዱ ይሄ ነው እንዲቀጥል የሚያደርገው መምህራንን ተማሪዎችን ማበረታታት። ሌላው ደግሞ የተማሩትም ቢሆን ቸልተኝነት ባይኖር አገልግሎቱ ባይቋረጥ፣ እንዲያው የነበረውን አገልግሎት መጨመር እንጂ መቀነስ ባይኖር ጥሩ ነው። አንዳንድ ስሰማ ቅድም እንዳልከው ዜማ በዝቷል የሚሉ ያልገባቸው ሰዎች አሉ። አባቶቻችን ተጠቅመውበታል። በዚህ ጸሎት ነው፣ በዚህ ምስጋና ነው። የዚህ ዜማ መብዛት፣ የዚህ አገልግሎት መብዛት፣ የዚህ ጸሎት መብዛት፣ የቅዳሴው፣ የማህሌቱ አገራችን እንደ መንፈሳዊ እንዳለ ሆኖ በስጋዩ እንኳ ከቅኝ ግዛት ተጠብቃ እንድትኖር ከተለያየ ወራሪ ተጠብቃ እንድትኖር አገሪቱ በነጻነቷ እንድትቀጥል እንደ ሀገር እንድትቀጥል ኢትዮጵያን ለዚህ ያበቃት የሊቃውንቱ፣ የመነኮሳቱ፣ የካህናቱ፣ የምእመናኑ የሁሉም ጸሎት ስለሆነ በእውነቱ አገልግሎቱ መቀጠል አለበት። ዛሬ ደመወዙም ጥሩ ነው በየአድባራቱ አገልግሎቱ ግን የምዳከም ባህሪ እየታየ ነው። ና ባለበት እንዲቀጥል ከዚህ የሚበለጠ እንዲገለገል ማበረታታት ይሄ ይገባል ማለት ነው። እሺ እንግዲህ እስካሁን በዓቢይ ጾም አገልግሎት በቤተ ክርስቲያን ስለሚፈጸሙ አገልግሎት በስፋት ተነጋግረናል። ና እንደው ማጠቃለያ ያሰጠን ብናጠናቀቅ ማጠቃለያ ምለው እንግዲህ በእኔ በኩል አሁን በዚህ በዓቢይ ጾም መጾም መጸለይ ይገባል። መጾም መጸለይ ደግሞ ጾም፣ ጸሎት፣ ምጽዋት ደካሞቹን እያሰብን የወደቁትን ጧሪ ቀባሪ የሌላቸውን ፈቃጅ የሌላቸውን ሰዎች እያሰብን መጾም ይገባል። ስንጾም ደግሞ ያንን ለምሳችን ጹመን ቁርሳችን እንትተን ለምሳ የተላለፈውን ያን ለነዳያን በመስጠት ነው። ያ ካልሆነ ቁጠባ ነው የሚሆነው። ለነዳያንም መመጾት ያስፈልጋል። ጾምና ምጽዋት የተደጋገፉ ናቸው። በወንጌሉም እንደምናየው የተደጋገፉ ናቸው። ረዳት የሌላቸውን ጧሪ ቀባሪ የሌላቸውን እየረዳን መጾም ያስፈልጋል። ከዛ በተጨማሪ ደግሞ ጸሎት በቤተ ክርስቲያን እንደተባለው ከሊቃውንቱ ጋር መጸለይ ማስቀደስ፣ በተቻለ መጠን እንዳው ስጋዊ አገልግሎት ስራን እንዳው ስጋዊ ስራንም በማይጋፋ መልኩ ማስቀደስ የእግዚአብሔርን ቃል መስማት ያስፈልጋል። ሌላው ደግሞ እንደው በዘልማድ ሳይሆን ጾማችን ነገሮችን ሁሉ በመተው የተጣላ ታርቆ የበደለ ክሶ ሁሉንም ነገር ትቻለሁ ብሎ ወደ እግዚአብሔር መቅረብ ነው። ማሳረጊያውና ሌላ ሆነው ደግሞ ስጋ ወደሙ ስለሆነ ስጋዬን ያልበላ ደሜን ያልጠጣ ብሎ ባለቤቱ ስለተናገረ የዘላለም ሕይወት የለውም ነው ያለው። ስጋዬን ያልበላ ደሜን ያልጠጣ እና ስጋ ወደሙን መቀበል ይገባል። መቁረብ ያስፈልጋል እና ቀጠሮ የሚያስፈልገው አይደለም። ሞት መቼ እንደሚመጣ አይታወቅም እና በጾም በጸሎት ተወስነን ቤተክርስቲያንን ማገልገል ነው አሁን ባለንበት ዘመን የድርሻችንን ደግሞ ልንኖር አንችልም። ሰው አንድ ጊዜ ነው የሚኖረው። ከዚህ በፊት የነበሩ አሁን የሉም። ወደፊት ደግሞ የሚመጡ ሌላ ትውልድ ነው የሚመጣው። እንግዲህ ይሄ የተፈጥሮ ህግ ነው፣ ባለቤቱ ራሱ የወሰነው ስለሆነ ባለንበት ጊዜ ግን ለሀገር ለወገን ለቤተ ክርስቲያን የሚጠቅም ስራ ሰርተን ራሳችንንም ጭምር አድነን ሌላውንም እንድናድን ያስፈልጋል። ያ ካልሆነ ግን ጾማችን ከንቱ ነው የሚሆነውና በእውነቱ እግዚአብሔርን አጋዥ አድርጎ በሰው ኃይል በሰው አቅም የሚሆን ነገር የለም። እግዚአብሔር ፈጻሚውም ጀማሪው መሱ ስለሆነ እግዚአብሔርን አጋዥ አድርጎ ወደ ቅድስት ቤተ ክርስቲያን ህሊናን ሰብሰብ አድርጎ ቃለ እግዚአብሔርን በመስማት ነው መከታተል የሚያስፈልገው ማለት ነው። ስብከተ ወንጌሉም በስፋት ይካሄዳል። እንደ ካህናት ካህናት እንግዲህ ስራቸው ቅድም እንዳልነው የካህናቱ ስራ ያው ቤተክርስቲያን አገልግሎት ነው። ሌትም ቀንም ምዕመናን ደግሞ ሌሊት ሊደክማቸው ይችላል ቀንም ደግሞ የራሳቸው ስራ አለ። ነገር ግን ማታ አንድ አፍታ ሄደው ሰዋት እግዚአብሔር ወንጌሉን በመስማት ጠዋትም ደግሞ ከቻሉ ኪዳን በማስደረስ እንደ በተቻለ ሁለቱንም ባይቻል ደግሞ አንዱን ወይ ኪዳኑን ወይ ወንጌሉን በተቻለ መጠን ግን ቤተ ክርስቲያን ሳይደርሱ አለመዋል ቢቻል ጥሩ ነው። አባቶቻችን ምን ይላሉ? በፊት እናት አባታችሁን ሳትረዱ፣ ዮርዳኖስ ሳትወርዱ፣ ኢየሩሳሌም ሳትሄዱ አትዋሉ ይሉ ነበረ። እናት አባታችሁን ሳትረዱ ማለት ሳትረዱ ሳትረዱ ማለት እንግዲህ ስንክሳር ሳትሰሙ ማለት ነው። የቅዱሳኑን ገድል ሳትሰሙ አይረፈ ወበዛቲ ዕለት አይረፈ ስለሚል ያረፉትን በዕለቱ ያረፉትን ቅዱሳን ታሪክና ገድል ሳትሰሙ አትዋሉ ማለት ነው። ስንክሳር ሳትሰሙ ዮርዳኖስ ሳትወርዱ ማለት ደግሞ በውሃ ሳትታጠቡ አትዋሉ ታጠቡ ማለት ነው። መታጠብ ጥሩ ነው። ወታጸብ በምራቅ ዘወፅአ እምአፉከ ይላል አባ ጊዮርጊስ በሰዓታቱ። ተነስተ ጸሎት ከመጀመር በፊት ታጥበህ ጸልይ ይላልና ዮርዳኖስ ሳትወርዱ ያሉት ይህንን ነው። ኢየሩሳሌም ሳትሄዱ ደግሞ ማለት ቤተክርስቲያን ሳትሄዱ አትዋሉ አሉ። ኢየሩሳሌም የቤተክርስቲያን አምሳል ናት። ሰማያዊት ኢየሩሳሌም፣ ምድራዊት ኢየሩሳሌም የቅድስት ቤተክርስቲያን ምሳሌ ስለሆነች ኢየሩሳሌም ሳትሄዱ አትዋሉ ማለት ቤተክርስቲያን ሳትስሙ አትዋሉ ማለት ነው። ቤተክርስቲያን ሲሳም ደግሞ ከዛ የሚገኝ በረከት የቅዱሳኑ በረከት አለ። ቃለ እግዚአብሔርም ይሰማል። ያን ቃለ እግዚአብሔር የሰሙትን ደግሞ ያንሰላሰሉ በተግባር ለመዋል ወዘጎ ህጉ ያነብብ መዓልተ ወሌሊተ እግዚአብሔርን ቃል የተቀን የሚያንሰላስል በሊ ነው። የሚያስብ ሰው የሚወጣ የሚወርድ ሰው ምስጉን ነው ይላል። ሰዎች ስንተኛም ስንቀመጥም ስንሄድም የማይጠቅም ነገር ከማሰብ የማይጠቅም ልዩ ልዩ ነገር ከማሰብ የእግዚአብሔርን ቃል እያሰብን ቸርነቱን፣ መሐሪነቱን፣ ይቅርባይነቱን እያሰብን ከሆነ ያ ውስጣችንን ይጠብቀናል። ከክፉ ነገር ሁሉ እንጠበቃለን ማለት ነው። የወገኖቻችንን ችግር፣ ድህነት፣ በእስር ቤት ያሉትን፣ በሰው ሀገር በስደት ያሉትን፣ በመከራ ያሉትን፣ በረሃብ ያሉትን፣ አይናቸው የማያይ እጃቸው እንደፈለጉ የማይንቀሳቀሱ በእርግና ምክንያት በድህነት ምክንያት በበሽታ ምክንያት በየሆስፒታሉ በችግር ላይ ያሉትን ወገኖቻችንን እያሰብን አቅማችን የሚፈቅደውን እየረዳን ከሆነ ጾም ጸሎታችን ተቀባይነት ይኖረዋል። በእግዚአብሔር ዘንድ ጥሩ ሰራን ማለት ነው እና ለዚህ ሁሉ ደግሞ እግዚአብሔር ይርዳን። እንግዲህ አባታችን ስቱዲያችን ድረስ ተገኝተው ማብራሪያውን ስለሰጡን በእግዚአብሔር ስም እናመሰግናለን። የተከበራችሁ ተመልካቾቻችን ከርዕሰ ደብር ብርሃኑ አካል ጋር የነበረን ቆይታ በዚሁ ይጠናቀቃል። በመቀጠልም በዓቢይ ጾም ወቅት ከሚዘመሩ መዝሙራት መካከል ወትቀውም ንግሥት የሚለውን መዝሙር ከስቱዲዮ ተጋበዙልን። መልካም የጾሙ